ሰበር ዜና በቅድመ አርእስተ ዜና የሚዲያው ድምቀት የሆነችው ሀይሚዬ ቅማሟ የራሷ ጠጉር ቤት ከፈተች። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል የተከታታይ ሰላማችሁ ይብዛልኝ፣ እበያላችሁበት አረ ቤተሰብ፣ በነገራችሁ ላይ ይቅርታ እኔ ከድርጊቱና ከተፈጠሩት ነገሮች አንጣር እንጂ ልስቅ የፈለግኩትኝ እኔ መሳቅ ፈልጌ አይደለም። በቃ ምንም ማድረግ አይቻልም። እንደዚህ ስቀው ሲመጡ ስቃ አለውኝ። እና የዛሬው በቀል በጣም ጣፋጭ የሆነ በቀል ነው። በቃ ይህ እኮ ነው፣ በቃ እኛ እኮ የፍላጎታችን እንደዚህ አይነቱ ነገር ነው። በቀል በቀል ይላቸዋል። እንደዚህ ነው። ትናንትና ሀይሚዬን ብሩኬን ጨጓሯን ሲልጣት ሲላልጥላት ነበረ ለዛውም ሰው ልኮ ነው ሲል ጽላት የነበረው። ዛሬ ደግሞ ሀይሚዬ የራሷን የጠጉር መከርከሚያ ማሽን ይዛ መታ ለብሩኬ ይህንን የሚያምር ጠጉሩን ካልቆረጥኩኝ እያለች ስታዝገው። በነገራችን ላይ ብሩኬ ይሄ ጠጉሩ ያምርበታል። እኔ ምንም ነገር ሟሸው ነገር የለም እንደዚህ ያምርበታል። የሆነ ፎቶ የበፊቱ አይቼ የሆነ ፊቱን ጭር ምናምን ነገር አድርጎታል የበፊት ፎቶ። ይሄ ግን አሪፍ ነው። እና ነገር ግን ያው ለተከራከመው ፈልጋ አይደለም ትናንትና በተናደደችው ልክ ለማናደድ ፈልጋ ነው ያደረገችው። ነገር ግን ያኔ እሷ ምንም አላናደደችውም፣ እንደውም እኛ ነው ፈታ ነው ያደረገችው የምር። አይ ሀይምዬ ለማንኛውም ይመችሽ። ግን ውዶቼ እናንተስ ፈታ ብላችኋል ወይስ አላላችሁም ወይንስ እንዴት ነው? ዛሬ ደስተኛ አልሆናችሁም ወይንስ እንዴት ነው? አይ ደስተኛ ሆናችኋል። እኔ ቪዲዮን በሳቅ ነው የጨረስኩት። ኛ አሏሻችሁም እንዴ በግድ ካልከረከምኩኝ ልብስህን እኔ ነኝ የማጠዳልክ፣ ጠጉርህን እኔ ነኝ የምከረከምልክ። ልብስ ማዳት ተፈለግሽ ነው ቤት ወስጄ እጠቢልኝ ይላታል። እኔ ሰው ለብሶ የሚንቀ ሰው እንደተለበሰ ነው ማዳት ያለብኝ። ጥርስ መቋ አቧራ አለበት ላረግፈው ሀይሚ አሁን ጥርስ ላይ እንዴት ነው አቧራ የሚቀመጠው? ግን የምታዝግበት መንገዱ ስልቱ ምናምን አንዱን ከአንዱ ታምታተዋለች። አረ ይመችሽ የኔ ቀበጥ የምር እንደዚህ አይነት እንደዚህም አዝግነሽ እንዴ አይ ብሩኬ፣ እንግዲህ ቻለው ያው ሳሳ ያለ ነገር ነው የተበቀለችክ እና ምንም የሚጎዳ ነገር አይደለም። በእርግጥ አንድ ቅንጣት እንኳን አልቆረጠችም፣ አላስቆረጣትም። ቁመቱ ቁመቱ እኮ ነው ቁመቱ እንትን አላት፣ አልደርስ አላት። ትንሽ ረዘም ብትል እርግጠኛ ነኝ ተቆርጥለት ነበረ። ግን እሱ በዚህ ስትል በዚህ ይላታል፣ በዚህ ስትሄድ በዚህ ጠልፋታል። ምንም አልተሳካላትም ሀይምዬ። ለማንኛውም ግን ፈታ ፈገግ እንድንል ያደረጋችሁን በቃ በእንደዚህ አይነት ቀለል ቀለል ያለ በቀል ምናምን ነገር ኑልን እስቲ። እውነት የሆነ ጥርስ ማያስከድን በቀል ይላችኋል። ይሄ ነው በቃ ፈታ ብላችሁ እናንተም እኛም ፈታ እንላለን። በነገራችን ላይ ብዙ ጊዜ ለሀይሚ ቀጭነች ምናም ምናምን የምትሏት አላችሁ። አያችሁ ግን የቀጭን ሰው ውጤቱን የቀጭን ሰው ውጤቱን አያችኋ። ብትቀጥንም ጠጅ ነች ሀይሚ እና ወፍራም ብትሆን ብድግ አድርጎ ይዟት አይሄድም። ብሩኬ ቀጭን ስለሆነች ብድግ አድርጎ ይዟት ሄደ። እናንተ ድቡልቡል ስለሆናችሁ ሰውነታችሁ ግዙፍ ስለሆነ አፍቃሪ ጠንፊዎች ማለት ነው። የብሩኬ በቃ ትቀናላችሁ በሀይሚዬ ሀይምዬ እኮ ሁሉን አሟልቶት እኮ የሰጣትናት የኔው አቀማም ቁመት፣ እውቀት እንደገና ደግሞ ይሆናል አሌለት ሰውን የምታዝግበት መንገድ ስልቱ፣ እውቀቱ፣ ሁሉ ነገር ቀመሞ የሰጣትናት። ጠንፌዎች ግን ተሃይሚ ጋር ራሳችሁን አታወዳድሩ ለማለት ትፈልጋለሁ። በዚች አጋጣሚ እኔ በማንኛውም ባገኘኋት አጋጣሚ እነ ጠንፌን ወጋ ሳላደርግ አላልፍም። ይኸው ነው፣ ምንም ማድረግ አይቻልም። ሀይሚዬ ግን የውሪኬን ጠጉር እንዳትቆርጭ። ያው እንደ ማሰብሽ ራሱ በጣም ከባድ ነው እንዴ! በጣም ነው የሚያስጠላበት። እውነቱም ስንነግርሽ ሀይሚዬ ልሽ እንደውም እንደውም የሆነ ተንከባከቢለት ነው። እኔ ማለት የምፈልገው ላንቺ ተንከባከቢለት ጠጉሩን እንጂ ልቁረጥልክ ነው እንዳትቆርጩ። የሆነ ሌላ ብሩኬ ነው የሚሆነው ጠጉሩን ተተቆረጠ። ይሄ እኮ የህንድ አክተር ይመስላል እንደዚ ጠጉሩ ምናምን ነገር ሲፈረዝ በተለይ ደግሞ በጣም ያምራል እና እኛ የሚያምረውን ነገር እንነግርሻለን የሚያስጠላውን ነገር ደግሞ ይሄ ያስጠላል ለብሩኬ እንደዚህ ብታረጊለት አሪፍ ነው እንልሻለን ልክ አንቺ ቅቤ እንደማትወጂው ሁሉ ብሩኬ ደግሞ ጠጉሮን መቆረጥ እንደማይፈልግ ነው ዛሬ ያሳየው ማለት ኖ ኖ ኖ እኔ መቆረጥ የለብኝም እንድምነካሽ ደነገጠ እውነት የምር የምትቆርጠው መስሎት ማለት ነው ነገር ግን እሷ እሱን ለማዘግ ፈልጋ ነበር ሁልጊዜም እንደዚ ድምቅ ድምቅ ብላችሁ ኑ በቃ በእንደዚህ አይነት ሙድ እንደዚህ በቀልም ቢሆን እንትን በሉ ማለት ነው፣ ብድራችሁን ተከፋፈሉ ማለት ነው የምፈልገው። የኔ ጨረቃ፣ የኔ ድምቀት፣ የኔ ምን ልበልሽ ሀይም፣ የኒ አንደኛ፣ የኔ የደስቴ ምንጭ። ለማንኛው ሙዶች ላይክ ሽር ሽር አድርጉ።